ዛሬ ትናንትና ዛሬ በአምስት ለስድስት ስድስት እመቤታችን ማርያም መታ ወርቀ ዘቦ ለብሳ፣ ወርቀ ዘቦ ጥላ ይዛ መታ አባበላይ አባበላይ ብላ ጠራች። የኛን ዘመን የህይወት ምስክርነትን እያጋራችሁ ነበር ባለፈው ፕሮግራሚ ለዓይኖች እንግዳ ለልቦናችን ሁሉ ደስታን የሚያፈልቁም የእግዚአብሔር አውሮነት ምስክርነትን የቅዱሳን አባቶቻችን መኖር ተስፋ ምልክቶችን ሳሳያችሁ ቆይቻሉ። ዓለም ሲያዝለን ሐሜት፣ ተንኮልና ሸፍጥ ግርግር በመላበት ዓለም ውስጥ እንዲህ አይነት እውነተኛ ታሪኮችን መስማት ለልብ ደስታን፣ ለአእምሮ ሰላምን ይሰጡናል። ባለፈው ፕሮግራሜ ላይ የአይን ምስክሮችን አቅርቤ የተወሰኑ ቃለ መጠይቆችን አስደምጫችሁ ነበር። በዘመናችን ለምዕመናን ሳይቀር ከሰማይ የወረደ የብርሃን ምሰሶ ተተክሎ የሚታይበትን ድንቅ ቦታ ሳይቻችኋለሁ። እጅግ የበርካታ ስውራን ጉዳይ በዘመናችን ስለ ተፈጸመው ታምራትና እየታዩ በቅድስና ከሰውት ስለ ተሰወሩት ስለ አባ ገብረ ሕይወት እንዲሁም ስለ ባህታዊ ክፍሌና ስለ አባ በላይ ያጫወትኳችሁን ጉዳይ ነበረም። ይህም በአይኖቻቸው ያዩትን አንድ ታላቅ አባት ቃለመጠይቅ አድርጌ አስደምጫችሁ ነበረም። ሌላው ድንገት ከስውራኑ ዓለም ወጥተው የተስፋ ቃልን ስለሰጧቸው ቅዱሳንና ምዕመናን ያጋራዋችሁ ጉዳይ አነበረኝ ስለሚሰማው የምስጋና ድምፅ ከሰውሩ ቦታ ላይ ስለሚጤሰው መዓዛው እጅግም የሚያስደምምና የሚያስገርም ይህ አሽታም። ሌላው በስውር ከሚኖሩ ከሾላ የተሰራው ቤተ ክርስቲያን ያዩት ስለ አባ ክፍሌ የነገርኳቸውም ነገር ታምር አስብሎ አልፏል። ሌላው የዚያድ ባሬ የጦር አባል ከነበረው መኮንን የሶማሊያ ሙስሊም ለጥቃት ወደ ገዳሙ ሲገቡ የአነበሳ መንጋ እንዴት እንደጨረሳቸውና በእግዚአብሔር ጥሪ ወደ መንኩስና ህይወት ከገቡት ህያው ምስክር ሆኖ ዛሬ ቃላቸውን የሚናገሩት በምንኩስና የሚኖሩትን የትላንቱን የሶማሌ ወታደር የዛሬውን ታላቁ መነኩሴ የእርሳቸውን ቃለ መጠየቅ ማቅረብ የላችሁ ነበረ። ሌላው በእኛ ዘመን ስለናባቡሩኬ አነበሳ እንደ ሰው የሚታዘዝላቸው እጅግ ከአእምሮ በላይ የሆነ የቅድስና የህይወትን የሚኖሩም እንደናም ሳለ አብርሃም ኑሯቸውና ህይወታቸው ሁሉ በልግስና እንግዳ በመቀበል ሲኖሩ ስለነበሩ ቅዱስ ሰው አወርቻችኋለሁ። ሌላው የዘመናችን አንስትማ ሆይ መባጽዮንን እጅግ የሚገርመው የሚደቀው ታሪካቸው አንስቼ በቅድስና ሲኖሩ እግዚአብሔር ለኢትዮጵያ ህዝብ ንገሩ ያላቸውን መልእክት በሰማይ ከስውር አሉ ዓለም የሚደረገውን የቅድስና ሕይወት በምድር ላይ በስውር የተሰጣቸውን ታምራዊ ተልእኮና ጸጋ ሁሉም በኢትዮጵያ ከመላው ዓለም የተሰበሰቡ ቅዱሳን በስውር ስለሚኖሩበት ስለ እነዚያ መካናት አውርቻችኋለሁ። ዛሬም በሰፊው ተመለስኩበት። በዓለማችን ከእኛው ጋር ሲኖሩ የነበሩ ታላላቅ ሰዎች በእግዚአብሔር ጥሪ እንዴት እንደመነኮሱም እንደ አቡነ ሳሙኤል አናብስትን እና አናብርትን እያዘዙ በእነርሱ ጠብቆት የሚኖሩ በግርላትና ታምራት የተፈጸሙ ግርላት ዛሬም ህያው የሆኑ የአባቶቻችንም እውነተኛ ማንነቶች ዛሬም እንዲህ አይነት የቅድስና ሕይወት ያላቸውን ሰዎች ይዤላችሁ እየቀረብኩ ይገኛሉ። ከጎንደር ክፍለ ሀገር የሰመጡት ስለማወይ መባጽ ይሆን በእግዚአብሔር መልአክ መሪነት ሊዳሩ ወይም ሊያገቡ አንድ ሳምንት በቀራቸው ማግስት እርሳቸውን በሌሊት የእግዚአብሔር መልአክ በቅዱሳን አማካኝነት ወደ ታላቁ የቅዱሳን ቦታ ወስዱ በዛም በመንኩስና ህይወት እንዲኖሩ ያደረጋቸውን ስለ ትላንቷ መባ፣ ስለ ዛሬዋ መባ ሲሆን ታሪክ ዛሬ በቅዱሳኑ በስውራኑ ዓለም ገብተው ስለገጠማቸው እጅግ አስደናቂ ስለሆነ የህይወት ገጠመኞቻቸው ይሽላችሁ ቅርብ ያለው እናታችን እማሆይ ተማሪያም ይፍሩ ዘደብረ ወገግ ባስነበቡን የበረሃው ምስጢር በተባለ ድንቅ ጽሑፋቸው ላይ የኔን ሰው ታሪክ ለእናንት ላጋራችሁ ነው። ይህንን ታምር በእውነት ለመናገርና ለመስማት እጅግ የሚደንቅ ነው። በእርግጥ በዚህ ዘመን እንዲህ አይነት ነገሮች ይፈጸማሉ ወይም ይሆናሉ ብሎ ማመን ባይቻል እንኳ እውነት የሆኑ እጅግም የሚያስደንቁ ታምራት ናቸው። ማሆይ መባጽዮን በቅዱሳኑ እንዲሁም በስውራኑ አባቶች ዘንድ እዚህና እዚያ እየተንቀሳቀሰች በእግዚአብሔር መሪነትና ፈቃድ ከጠየቆቻቸው አባቶች መካከል ወደ አንዱ ዘንድ ተዋዘች። ረጅሙ ጋራ ስር በስተቀኝ ጋራውን አንድ ግድግዳ አድርገው ረጃጅም እንጨት መሬትና ጋራውን አስደግፈው በቅጠላቅጠል ሸፍነው የጭራሮ በር አበጅተው ሌሊቱን ማሳለፊያ ይጠቀሙበት እንጂ ቀን ፀሐዩን፣ ንፋሱን፣ ዝናብና ብርዱን ችለው እጃቸውን ዘርግተው በጸሎት የሚውሉባት ገላጣ ቦታ ላይ አንዲት ጠፍጣፋ ድንጋይ ላይ ቆማ ያየዋቸው። እጅግ ግርማ ሞገሳቸው የሞላ አንድ አባት አሉ፣ ወደ እርሳቸው ተጠጋው ትላለች ማሆይ። ማሆይም ወደኚህ አባት መጥተው ቡራኪያቸውንና ጸሎታቸውን ተቀብለው ጥያቄያቸውን አቀረቡ አባ ማሆይ በእግዚአብሔር ፍቃድ እንደመጡ አውቀው ደረታቸውን እየመቱ ወይኔ ወይኔ አሁን ከእኔ ከኃጢአተኛው ምን ቁም ነገር ይገኝና ልጅ ሆይ መጣሽ ብለው ሲያለቅሱ ቆዩና ወደ ማሆይ መለስ ብለው ማሆይ ይቀመጡ ብለው እሳቸውን በርከካሉና ታሪካቸውን ጀመሩ እኔ ተወልጄ ያደግኩት አዲስ አበባ መርካቶ መሃል ነው። ቤተሰቦች መንፈሳውያን ስሆኑ ሁሌ ከቤተ ክርስቲያን ስለማይለዩም እኔ ከነርሱ ጋር አብሬ በመሄድ የቤተ ክርስቲያንና የሃይማኖት ፍቅር አሳደሩብኝ። እዛው ደብራችን የወጣቶች መንፈሳዊ ማህበርም ገባው ይላሉ። አባትም ይቀጥሉና በፍጹም ፍቅር ሁሉን ስለመከታተል ቃል እግዚአብሔር እንደ ውሃ ሰተት ብሎ ገብቶ ሰውነቴን አረሰረሰው። ዓለም ውስጥ እያለሁ በዓለሙ ምን ይሰራ ምን አይኔ አያይም? አይኔ የሚያየው ጆሮዬም የሚሰማው ቃል እግዚአብሔርን ብቻ ሆነም። መንፈሳዊ ሕይወቴ እየጨመረ ሲመጣ ጓደኞችን አስተባበሬ የድሆች መረጃጃ ማህበር አቋቁሜ በእኛ ደብር ዙሪያ ያሉትን ድሆችን ሰብስቤ መንከባከብ ጀመርኩኝ፣ ብለው ቀጠሉኝ አባት። ቤተሰብ ሆነ ከጓደኞች ድጋፍ ስላለኝ በወቅቱ እጅግ በጣም ደስተኛ ነበርኩ። በወጣቶች ማህበሩም በኩል ከፍተኛ ተሳትፎዎችን ሳደርግም ስለነበረ ዋና ሊቀመንበር አደረጉኝ። ብለው ቀጠሉ ብቻ በሁሉም መልኩ መንፈሳዊ ህይወቴ እየጨመረ እየጨመረ መጣም ምኞቴና ሀሳቤ ሁሉ ወደ መመንኮስ አደላም። እኩያ ባልንጆሮች ከሴት ጓደኞቻቸው ጋር ሲዝናኑና እኔንም በልዩ ልዩ ነገር ሲፈታተኑኝ ምንም ስሜት አይሰጠኝም ነበረ ብለው ቀጠሉም። ትምህርት ቤትና በመንፈሳዊ ማህበር ውስጥ የምንተዋወቅ ሴት እህቶቼ አፋቸውን አውጥተው እስከ መጠየቅ የደረሱበትም ወቅት ነበረም። እኒህ አርጋዊ አባት ቀጠሉም። እኔ ግን ከሰው ጋር እየኖረ ከሰው ተራ የወጣሁኝና ምንም ስሜት ያልፈጠረበት በድን እስኪሉኝ ድረስ ልቤ ምንኩስናና ገዳም ብቻ ነበር የሚመኘው አሉ። በዚህ መሃል አንድ ቀን የተክለ ሃይማኖት በዓል ደርሶ ወደ ደብረ ሊባኖስ ገዳም ከጓደኞቼ ጋር ሄድን። በዓሉን አክብረን ወደ ቀጠባ ማርያምና በዙሪያ ወዳሉ አድባራት ለመሳለም አቀናን። አቡነ ሐብተ ማርያም ገዳም ደርሰን ተሳልመንና ጸሎትም አድርሰን መሽቶም ስለነበረ እዛው ቤተ ክርስቲያን ደጅ ላይ አንጥፈን አረፋልን ይላሉ። አባትም ቀጠሉና፣ ጠዋት ስነቃ ራሴን እዚሁ በራ ውስጥ ነውና፣ በቃ ይሄው ሰላሳ ዓመቴ ከሚወደኝና ከምወደው ፈጣሪ እና ከእናቱ ከወላዲት አምላክና ከቅዱስን ጋር በደስታ እኖራለሁ ልጄ፣ አሉ እንዲያሉና ፊታቸው በደስታ እንደ ጸሐይ እያበራ እማሆይ ሁሉንም ለመጠየቅ ፈርተው፣ ግን በውስጣቸው የሚከነከነውን ጥያቄ ደፈር ብለው ለመጠየቅ እንደተገደረደሩ ገብቷቸዋል። ታዲያ አባቴ ስልጣነ ክህነትና መንኩስና እነዚህ በረሃ ውስጥ ማን ነው የሚሰጣችሁ? ብሎ ጠየቋቸው። አባም ፈገጋሉና አይ እናቴ ፈጣሪ እኮ ሁሉ በእጁ ነው ያለው። አሁን ይህ በረሃ ብቻ ሆኖ የሚታይ ይመስላል፣ ግን አይደለም ብሎ ቀጠሉ። ብዙ ቤተ ክርስቲያናት ስውራን ብዙ መነኮሳት ስውራን። ብዙ ጳጳሳትና ካህናት ያሉበት መሆኑን በእርግጥ ሰው አይረዳም ብለው ቀጠሉም። ብቻ ወደፊት ጌታ ካለ እርስም እዚሁ ስትኖሩ ሁሉንም ይረዱታል። ስለዚህ ክነትም ሆነ መንኩስናውን ከነሱ እናገኛለን። በዚህ ሌላ ዓለም አለኮ። በዚህ የተለየና እጅግም የተመረጠ ዓለም አለኮ ብሎ ፈገግ አሉ። እውነትም እየተለየና እጅግም የረቀቀ እጅግም የሚያስደስትና እነ ሄኖክና እነ ያሬድ ሌሎቹም እነዝራን ጨምሮ በቅድስና ሞትን ሳያዩ ለሺህ ዘመናትና ዘማናት የሚኖሩባቸው በእውኑ ልዩ የሆኑ ቦታዎች አሉ። እንዲህ አሉና ዙሪያ ገባውን በፍቅር እየተመለከቱ ቀጠሉ። ማ ወይም እዚህ ስትኖሩ ያሉት ቃል ስላልገባቸው ሊጠይቁ ፈርተው አንገታቸውን ዝቅ አድርገው ቡራኪያቸውን ተቀብለው ተለዩቸው። ይገረማል እኮ በዚህ ለየት ያለ ዓለም አለም የቅዱሳኑ የስውራኑ ዓለም ዓለም። ምናልባት ጥቂቶቹ ሊያምኑ ይችላሉ። ምክንያቱም አይኖቻችንና ልቦናችን ሁሉም የሚያየው ኃጢአትና በደል ክፋትና ተንኮል የመላበትን ዓለም እንዲሁም እጅግም የከፋችንና የከረፋችውን እችን ምድር እንጂ ወደ ሰማይ ከፍ ብሎ ወደ ቅዱሳን መመልከትና በእነርሱ ያለውን ነገር ማወቅና መረዳት መንፈሳዊ ከፍታ የለውም። ለዚህም እኮ ነው ብዙ ጊዜ ብዙ ቅዱሳን ይገለጣሉ፣ ብዙዎቹ መልእክት ይሰጣሉ፣ ብዙዎቹ ያስተምራሉ፣ ይመክራሉ ሲባል በርካቶቻችን የምናፌዝና የምንቀልደው። ነገር ግን እውነት በጊዜ፣ በቦታ፣ በሁኔታ የምትገለጥ እጅግ ሕያው የሆነች ዛሬም ድረስ ለተመረጡትና ለተለዩት የምትታይ የአባቶቻችን በረከት በምድር ላይ ረባ ትኖራለች። ዙሪያው ልክ እንደ ግድግዳ ባጋምሾና በቆንጥር ተወሳስቦ የተሰራ ከላይ ጣራ የሌለውና ለመስገድ ለማረፍ ብቻ በጠጠር የተደለደለ ትንሽ ክፍት ቦታ ያለችው ጎጆ ውስጥ ወደሚኖሩት አባት ሂደው ቡራኪያቸውንም ተቀብለው የተለመደ ጥያቄም አቀረቡ። እኒህናት በዚሁ በእኛው ዘመን የተገለጡት ታላቋ እማ ሆይ መባጼውን ቀጠሉ። እኛ አባት ከዛች ጠባብ ጎጆ ወጥተውና ትንሽ ፈቀቅ ብለው ማሆይን እንዲቀመጡ ጋብዘው የህይወት ታሪካቸውን መተረክ ጀመሩ። እኒህ የህይወት ታሪኮቻቸውን ማሆይ የምትጠይቅበት እነርሱም ቅዱሳን አባቶቻችን የሚናገሩበት ዋና ምክንያት ለኛ ለደካሞችና እጅግም ተስፋ ለቆረጥነው ሰዎች የህይወት ተስፋን የሚቀጥል ዛሬም የእግዚአብሔርን ስራ የሚመሰክሩ ህያው ሰዎች እንዳሉ ማሳያ ነው። እናቴ እኔ ከፍተኛ ባለስልጣን ነበርኩ ብለው ቀጠሉ። በአገሪቱ ላይ ቁልፉ ቦታ የያዝኩ ታዲያ ስልጣን፣ ሀብትና ዝና ታዋቂነት የማያደርገው የለምና ሚስቴን ቤት ትቼ በየመጠጡና በየሄድኩባቸው ሀገሮች ሁሉ ካገኘኋቸው ሴቶች እዳራ እቀፍጥ ነበረ ብለው ህይወታቸውን ቀጠሉ። መቸም በስራዬ ምክንያት ከሀገር ውስጥ ሌላ በውጭ ሀገር ከአውሮፓ እስከ አፍሪካ እንዲሁም መካከለኛው ምስራቅ ያረገጥኩት የዓለም ክፍል የለም። ታዲያ በየሄድኩበት ብቻዬን ውዬ አድሬ ያላቅም በቀን በቀን አሊያም በቀን ሁለቴ እንደምቀይረው ልብስ ሴትም ስቀያይር ያልታሰበ ዱብዳም ወደቀብኝ አሉ። ክፉኛም ታመምኩኝ። የታመምኩት አሜሪካ እያለው ነበረና፣ ስመረመርም በደሜ ውስጥ ኤች አይ ቪ ተገኘ አሉ። ድንጋጤ ሰው ቢገል ያን ለትሞቸ ነበረ የሚሉት አባት፣ በቃ ሁሉ ነገር አከተማ። በቃ ግድነውና ወደ አገሬ ልመለስ ብዬም ተመለስኩ ብሎ ይቀጥላሉ። ግን ወደ ቤቴም ሆነ ወደ ሌላ ቦታም አልሄድኩም። በቀጥታ ወደ ጻድቃኔ ማርያም ሄጄ እንዳልታወቅ ራሴን ለውጭ ደጇ ወደኩኝ። ታሪኳን ሰማ ነበርና እንዲሁ ሲነገር ልጅም እያለው በንጹህ ልቦናዬ የሰማሁት የእርሷን የጻድቃነ ማርያምን ታሪክ ዛሬ በርግናዬ በበሽታና በስቃይ በወደቅኩበት ጊዜ አስታወስኩትም። የዛኔ በልጅነት ያዝኩትን የህይወት ስንቅ ዛሬም መገበው ዘንድ አስታወስኩት ብለው ማንባት ጀመሩ። በስድስት ዓመት ሂጄ ጠንቼ ከበሽታዬ ሙሉ ለሙሉ ተፈወስኩኝ። ይገርምሻል እኮ ሐኪሞች ታምር እስኪሉ ድረስ፣ በርካቶች እስኪገረሙ ድረስ ከበሽታዬ ከደዌ ሁሉ ተፈወስኩኝ ብለው ቀጠሉም። ሪቷ አዛኝቷ እናቴ በራይ የተገልጻ ልጄ ከበሽታ ሙሉ ለሙሉ እድነሃል ነበር ያለችኝ ብሎ አለቀሱም። አሁን ጤነኛ ነህ ግን አሁን ወደ ማዝገዳም ሂድና እዛም ስትደርስ ምን ማድረግ እንዳለብህ ይነግሩሃል ብላይ ተሰወረች ይላሉ እንዲ ታላቅ ሰውም ያኔ በሽታው ሲነገረኝ ድንጋጤው እንዳልገደለኝ ዛሬም ደስታ ሞት ሆኖ ያለመግደሉ ይገርመኛል። ደስታዬ ገደብ አጣ። የደጁን አፈር፣ ድንጋይ፣ ሳር ብቻ ያገኘሁትን እያነሳው፣ እየጣልኩ እየተንከባለልኩኝ ሳምኩ፣ አቀፍኩ። እጅግም ከደስታዬ ብዛት ራሴን መቆጣጠር ተሳነኝ። ብቻ ደስታዬን ባገኘውበት ነገር ሁሉ ገልጭና መቤቴንም ማመስግኝ ወደ ታዘዝኩበት ገዳምም ተጓዝኩኝ። ገዳሙ ከመድረሴ በፊት የገዳሙ ሞፈር ቤትን አገኘው። ከዛም ዘው አድሬ ጠዋት ገዳሙ ላይ የቅዱስ ገብርኤልን ዝክር የሚዘክሩ እናትን ለመርዳት የሚሄዱ አንዲት እናት ጋር ጉዞዬን ጀመርን ብለው ቀጠሉ። ገዳሙ ዙሪያውን ባረመኔ የተከበበ ስለሆነ በመንገዳችን ላይ ብዙ እንቅፋት ቢገጥመንም በፈጣሪ እርዳታ አልፈነው ማታ ማሆይ ቤት ገባን። ማሆይ እግራችንን እናጥበውም እናብልተው አጠጥተው በፍቅር አሳደሩንና ሲነጋም ሁላችን ወደ ቤተ ክርስቲያን ሄድን፣ ብለው ቀጠሉ። እኒህ በሀገር ላይ ከፍተኛ የሆኑ ስልጣን የነበራቸውም ገዥ ነጂ ናዛዥ የነበሩ መንበረ መንግስታቸው የገነነ እጅግም ታላቅ ሰው፣ ቀጠሉና ከቤተ ክርስቲያን ሂደን እንደተመለስ ያሳደሩንማ ሆይ እኔን ሁለት ሰዎችን ጠርተው ወደ ወንዶች ገዳም ወስደው ከአበምኔቱ ወይ ከመጋቢው እንዲያገናኙን አደራ ብለዋቸውና የገብርኤል ዕለት መጥቼ ጸበል እንደምቀምስ ነግረው ወደ ወንዶች ገዳም ሸኙን አሉም። እነዛ ልጆች ስለ ገዳሙ እየነገሩኝና እያጫወቱኝ ወንዶች ገዳም ስንደርስ እንኳን አበምኔቱና መጋቢው ጋር ሊያደርሱኝ ከነ መፈጠሪም እረስተውኝ ወደ የቤታቸው ሄዱ ይላሉ። እኔም የምሄድበት ግራ ገባኝ። ትንሽ ዞር ብዬ ማማተር ጀመርኩ። አካባቢውን ሳይ ቤተ ክርስቲያን አየሁና ደስ ብሎኝ ሄጄ ተሳልሜ ጸሎቴንም አድርሼ ያረፍስል ሁለት አባቶች መጡና ሰላምታንም ለገሱኝ። እኔም ከተቀመጥኩበት ተነስቼ እግራቸውን ስሜ መስቀላቸውን ተሳለምኩና እርሳቸውን ማየት ጀመርኩኝ። አበኔቱ ልከው ነው የመጣ ነው፣ ተከተለን መኖሪያን እናሳይ ብለው ከፊት ቀደሙ። እኔ ደስ ብሎኝ ተከተልኳቸው። ከዛ በኋላ እንዴትና በየት እንደመጣሁ ሳላውቅ ራሴን እዚሁ በረሃ አገኘሁት። ይኸው አስር ዓመቴ በደስታና በፍቅር ከፈጣሪና ወደዚህ ምድራዊ ገነት ከላከችኝ ከመቤታችን ጋር በደስታና በጸጥታ እየኖርኩ ነው እናቴ አሉም። እጅግም በሚገርምትትና እናም ያ የስልጣንና የኅቡይነት ዘመን የረሱትና እጅግም በርህራይና በፍቅር የሚመለከቱት የዛሬው አረጋዊ አባት ያኒው ናዛዥ አዛዥ በዘመናችን ምናልባት ስማቸው ቢገለጥ ሊታወቁ የሚችሉት ባለስልጣን ዛሬ ላይ በእግዚአብሔር ፍቅር በእመቤታችን ምልጃ ከበሽታቸውና ከህመማቸው ተፈውሰው እግዚአብሔር በመራቸው በዚህ በቅዱሳን የስውራን ቦታ ላይ እየኖሩ ይገኛሉ። ይህ ለብዙዎቻችን ትምህርት የሚሆን ነው። እግዚአብሔር በየዘመኑ ሰዎችን እያስነሳ ያኖራል። ለእርሱ የሚሆኑ ቅዱሳንንም ይመርጣል። ምንም በኃጢአትና በበደል በክፋትና በተንኮል በሐሰትና እንዲሁም በልዩ ልዩ ኃጢአቶች ብንወድቅ እንኳን እግዚአብሔር ምረቱ ለዘላለም ነውና የእኛንን መመለስ ይፈልጋል። እግዚአብሔር ችር ነውና በችርነቱ ሊመልሰን ይቃተታል። እጅግ በሚገርምና በሚያስደንቅ እውነት ውስጥ የኒህን ሰዎች ድንቅ ምስክርነት መስማት ምናልባት በመላው ዓለም የምትገኙ ውድ አድማጭ ተከታታዮች የህይወት ምግብ ይሆናል። ከወርቆቶቻችን የሚያነሱ ዛሬም አይዟችሁ እያሉ በጸሎቶቻቸው የሚለምኑ የሚያማልዱ፣ የሚጸልዩ፣ የሚቃተቱ ስለ ፍቅር፣ ስለ ሰላም፣ ስለ አንድነት፣ ስለ አብሮነት የሚለምኑ አባቶች አሉን እና አትፍሩም እግዚአብሔርን እመኑበት እርሱም ከመከራ ያወጣችኋል ሲሉ ነው። የኔ እጅግ የሚገርመውን በስውራኑ አለብ የሚኖሩትን የአባቶቻችን ታሪክ እንዲህ ባለ አስገራሚ እውነት እናታችን፣ የዘመናችን እጅግ በሚገርም የእግዚአብሔር አጠራር የተመረጠችው እማሆይ መባጽዮን ከቅዱሳን መንደር እየገባች ከእነሱ ስውራን ጋር እያወራች የነበረውን ታሪኳን ለእኛ በዓለም ለምንኖር ድኩማን ያቀረበችልን በመላው ዓለም የምትገኙ ውድ አድማጭ ተከታታዮች ለቀጣይ እኒን የመሳሰሉ ሌሎች ታሪኮችን እጅግ የሚገርምና የሚያስደንቀውን የማሆይ መባ ጽዮንን እጅግ በርካታ የሆኑ የገጠሟትን ገጠመኞች ያገኞቻቸውን እጅግ በርካታ የስውራን ማንነትና ምስክርነት ይዤላችሁ እቀርባለሁ። እስከዚያው ይህንን የመሰሉ ታሪኮችና እጅግም ረቂቅ የሆኑ ሚስጥራትን ለዓለም ይደርሱ ዘንድ ስታጋሩት፣ ሸርና ላይክ ስታደርጉት ዓለም የሚሰማውና የሚያደምጠው እውነት ይሆናል አለው በቀጣይ ፕሮግራም እስክንገናኝ፣ በበላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ሰላም፣ እግዚአብሔር በያላችሁበት ይሁን። የእግዚአብሔር ፍቅርና አንድነት አይለያችሁ። ላለው ሰላም